በፊልሙ መጀመሪያ ላይ የአሜሪካ ልዩ ኃይል አባል የነበረውን ክሌይ የተባለን ሰው እንመለከታለን። አሁን ላይ ክሌይ የድሮ ህይወቱን ትቶ ሰላማዊ ውህት ለመኖር ስለፈለገ በንብ ማነብ ስራ ላይ ተሰማርቶ ይገኛል። እሱም አሁን ላይ የሚኖረው ወይዘሮ ፓርከር የምትባል ጡረታ የወጣች መምህር ቤት አቅራቢያ ሲሆን እሷም አሁን ላይ የበጎ አድራጎት ስራ ላይ ተሰማርታ ትገኛለች። ክሌይም በአካባቢዋ ስላለ ፓርከር በጣም ደስተኛ ነች። እናም ስራውን ሲጨርስ ማታ ላይ ራት እንዲመጣ ትጋብዘዋለች። ፓርከር በላፕቶፖ ላይ እየሰራች እያለም በስክሪኑ ላይ ላፕቶፖ በ ቫይረስ እንደተጠቃ የሚገልጽ የማስጠንቀቂያ ምልክት ይመጣባታል። ማስጠንቀቂያውም ችግሩን ለመፍታት በስክሪኑ ላይ ባለው ቁጥር ላይ እንድትደውል ይገልጻል። ፓርከርም ወደ ቁጥሩ ላይ ትደውላለች። ነገር ግን የደወለችው የጸረ ቫይረስ ማጥፊያ ድርጅት ላይ ሳይሆን የሀከሮች ዋና መስሪያ ቤት ነው። ነገር ግን እሷ ይህንን አላወቀችም። እነሱም የቴክኖሎጂ ድጋፍ የሚሰጡ በማስመሰል ሰዎችን የሚያጭበረብሩ ሰዎች ናቸው። ሀከሮቹም እሷ ስልኩን በምታዋራበት ጊዜ ኮምፒውተሯን ይቆጣጠሩታል። በመቀጠልም ፋይሎቿን ሰዎቿን በመበርበር የገንዘብ ልውውጦቿን መከታተል ይጀምራሉ። በዚህም ጊዜ ፓርከር በኮምፒውተሯ እንቅስቃሴ ግራ ስለተጋባች ለስራ አስኪያጁ ጋርኔት ትነግረዋለች። እሱም ቫይረሱን ለማስወገድ እየሰሩ እንደሆነና የሚያስጨንቃት ነገር እንደሌለ ይነግራታል። በመቀጠልም የባንክ ሂሳቧን ዝርዝር መረጃ ይጠይቃታል። እሷ ምንም ሳታንገራግር መረጃውን ትነግረዋለች። ከዛም አካውንቷን ስትመለከት 500 ዶላር እንደገባላት ስታይ ትደነግጣለች። ጋርኔትም ገንዘቡን እንድትመልስ ይጠይቃታል። ፓርከርም ገንዘቡን መመለስ ወደ ባንክ ሂሳቧ ትገባለች። የይለፍ ቃሏንም በምታስገባበት ጊዜ ኮምፒውተሯ አይጠፋና ያላት ገንዘብ በሙሉ ይወሰዳል። እነጋርኔትም የቁጠባ ሂሳቧን ብቻ ሳይሆን የምታስተዳድረውን የበጎ አድራጎት ድርጅት ፈንድ ጭምር ነበር የወሰዱት። ፓርከርም ሂሳቧን ስትመለከት ከፍተኛ የሆነ ድንጋጤ ውስጥ ትገባለች። ይሄ በእንዲህ እንዳለ ክሌ ማር በመሰብሰብ ሥራ ላይ ተጠምዶ ይገኛል። ለፓርከርም ማር ለመስጠት በአንድ ዕቃ ውስጥ ማር ይሞላል። ወደ ቤቷም ደርሶ ወደ ውስጥ ሲገባ የሆነ ነገር ጥሩ እንዳልሆነ ይረዳል። ከኩሽና ቢላዋ በመውሰድ ወደ ሳሎኑ ይገባል። በሳሎኑ ውስጥም የፓርከርን አስክሬን ይመለከታል። ከጎኗም ሽጉጥ ነበር። በዚህም ጊዜ ከጀርባው የኤፍቢአይ ወኪል የሆነችው የሮና ሽጉጥ ትደቅንበታለች። እሷም የእናቷ ሞት ውስጥ እጁ እንዳለበት ስላመነች ፖሊስ በመጥራት ታስይዘዋለች። ፖሊሶቹም ክሌን ለመርማ ራ ወደ ጣቢያ ይዘው ትሄዳሉ። ቬሮናም በከባድ ሐዘን ውስጥ ሆና የእናቷን ሞት መመርመር ትጀምራለች። ቬሮና በምርመራ ላይ ያለችም እናቷ በታዋቂ ወንጀለኞች ቡድን እንደተጭበረበረች ትደርስበታለች። አሁን ላይ ፖሊሶቹ እና ቬሮና የፓርከርን ሞት ምክንያት ስላወቁ ክሌም በነፃ ይለኩታል። በማግስቱ ጠዋት ላይ ክሌይ በቤት ውስጥ እያለ ቬሮና መታ በሐሰት ስለሆነ ጀለችው ይቅርታ ትጠይቀዋለች። በመቀጠልም እናቷ እንደተጭበረበረች እና ያላት ገንዘብ በሙሉ እንደተወሰደ ትነግረዋለች። ክሌይም ይህንን እንደሰማ ጊዜ ሳያጠፋ ንብ ጠባቂዎቹ ለሚባሉት ባልደረቦቹ ደውሎ ዩጂጂ የተባለውን ሰውን የማጭበርበሪያ ድርጅት እንዲፈልጉለት ይጠይቃቸዋል። እነሱም ለክሌይ ቦታውን ይነ

እሱም ስራውን ለመጀመር ወደ ድርጅቱ ይሄዳል። እዛ እንደደረሰም ሁለት በቤንዚል የተሞሉ ጀሪካኖችን በመያዝ በር ላይ የቆሙትን ጋርዶች ቀጥቅጦ ወደ ውስጥ ይገባል። ወደ ውስጥም ገብቶ ከመካከላቸው አንዱን በመያዝ ከቀጠቀጠው በኋላ ዳግመኛ ለማጭበርበር እንዳይሞክሩ ያስጠነቅቃቸዋል። በመቀጠልም የያዘውን ቤንዚል በክፍል ውስጥ ማርከፍከፍ ሲጀምር እዛ ውስጥ ያሉት ሰዎች በፍርሃት በመሮጥ ከቦታው ይሸሻሉ። በዚህም ጊዜ ጋርኔትና ሰዎቹ በቦታው ላይ ደርሰው ከክሌ ጋር መፋለም ይጀምራሉ። ግን ከቀጠቀጣቸው በኋላ አንድ ፈንጂ በማስቀመጥ ለጋርኔት ወይን ዲሮጥ ወይን ዲሞት የመጨረሻ ማስጠንቀቂያ ይሰጠዋል። ከቦታው ለቀው ከወጡ በኋላ የድርጅቱ ስልክ ይጮኋል። በዚህም ጊዜ ከፍተኛ ፍንዳታ ይፈጠርና ድርጅቱ ይወድማል። ትዕይንቱም ወደ ዩዲጂ ዋና መስሪያ ቤት ይቀየራል። ጋርኔት ለአለቃው ዳንፎርዝ ደውሎ ስለተፈጠረው ነገር ይነግረዋል። ዳንፎርዝም ይህም በሰማበት ጊዜ ክሌይን ለመግደል ሰዎችን ይቀጥራል። ይህ በንዲ እንዳለ ቬሮና ስለፍንዳታው ሰምታ ወደ ቦታው ትሄዳለች። በማግስቱም ጋርኔትና ሰዎቹ ክሌይ ወደ ጋራዡ እስኪደርስ ድረስ ከተከታተሉት በኋላ የንብ ቀፎቹን በጥይት በመምታት ያፈራርሷቸዋል። ክሌይም እየተከተሉት እንደሆነ ተረድቶ ይዘጋጃል። እነ ጋርኔትም ክሌን ለመግደል ወደ ጋራዥ ውስጥ ገብተው መተኮስ ይጀምራሉ። ነገር ግን ክሌይ ተዘጋጅቶ ስለነበር ወሮበሎቹን ከጀርባቸው በመሄድ አንድ በአንድ ይገላቸዋል። ጋርኔትም ግን ሳይገለው ይቀራል። እንደ ማስጠንቀቂያ እንዲሆነውም ጣቱን ይቆርጠዋል። ይህ በጅ እንዳለ ቬሮና አንድ ዩዲጂ ሰራተኛ አግኝታ እያናገረች እያለ የእናቷ ቤት እየተቃጠለ እንደሆነ ደውለው ይነግሯታል። እዛም ስትደርስ እየተቃጠለ ያለው የክሌ ጋራጅ እንደሆነ ትመለከታለች። ከፍርስራሹ ውስጥም አንድ ዩዲጂ ድርጅት መታወቂያ ታገኛለች። ቬሮናም ክሌ ከዩዲጂ ድርጅት ጋር የሆነ ነገር እንዳለው ትረዳለች። በሌላ በኩል ጋርኔት ለዳምፎርዝ ደውሎ ክሌን መግደል እንዳልቻሉና በምትኩ ጣቶቹን እንደቆረጠበት ይነግረዋል። ዳምፎርዝም ይሄንን ሲሰማ በጣም ይናደዳል። በዚህም ጊዜ በድንገት ክሌ መጥቶ ጋርኔትን ያጠቀዋል እናም ከመኪናው ላይ ያወርደዋል። ከመኪናው ፊት ለፊት ካሰረውም በኋላ መኪናውን በማስነሳት ወደ ውሃ ውስጥ ይጥለዋል። ዳምፎርዝም ስልኩን ዘግቶ ስላልነበር የተፈጠረውን ነገር በሙሉ ሰምቷል። ክሌይም የጋርኔትን ስልክ አንስቶ ለዳምፎርዝ ቀጣይ ተረኛ እሱ እንደሆነ ይነግረዋል። ይህ በእንዲህ እንዳለ ሄሮና ና ማት ስለ ክሌይ መረጃ ለማግኘት በመንግስት ዳታ ቤዝ ውስጥ እየፈለጉ ይገኛሉ። ነገር ግን ስለ እሱ የሚገልጽ ምንም አይነት መረጃ ሳያገኙ ይቀራሉ። ሄሮናም ቅድም ወንጀል ወደ ተፈጸመበት ቦታ ትደርሳለች። እዛም የዩዲጂ ከፍተኛ አባል የሆነውን የጋርኔትን አስክሬን ከመኪና ጋር ታስሮ ትመለከታለች። በሌላ በኩል የዳን ፎርዝን የደህንነት ጥበቃ የሚመራውን የቀድሞ የሲአይኤ አባል የነበረውን ዋልስን እንመለከተዋለን። ዋልስም የተቀጠረው በዳም ፎርዝ ናት ጄሲካ ሲሆን እሷም አሁን ላይ ፕሬዚዳንት ስለሆነች ለልጇ ደህንነት ስትል ነው የቀጠረችው። ዋልስም ዳንፎርድ ከንብ ጠባቂው ከሚባለው ሰው ጋር ያለውን ችግር ሲሰማ በፍጥነት የሲአይኤ ዳይሬክተር ለሆነችው ጃኔት ደውሎ ስለ ክሌ መረጃ ይጠይቃታል። እሷም ክሌ የድሮ ወታደር እንደነበርና አሁን ላይ ግን ጡረታ እንደወጣ ትነግረዋለች። ዋልስም ያለምንም አመንታት ጃኔትን እንድታስወግደው ያዛታል። እሷም ክሌን ለማስወገድ አና የተባለች አደገኛ ነፍሰ ገዳይ ትቀጥራለች። አናም ፀጥ ባለን ዳጅ ማደያ ውስጥ ክሌይ ነዳጅ እየሞላ ያለ መጥታ ታጠቃዋለች። ነገር ግን ክሌይ እሷን በቀላሉ በማሸነፍ ሰውነቷን በእሳት ከማቃጠሉ በፊት ጣቶቿን ይቆርጠዋል። ከቦታውም ለቆ እንደሄደ ነዳጅ ማደያው ይፈነዳል። ዋልስ ግን አሁንም ተስፋ ስላልቆረጠ ልዩ ኃይል ቡድኖቹን ጠርቶ ስለ ክሌይ በዝርዝር ያስረዳቸዋል። እናም እሱ ለንጹሐን ህይወት አስጊ ስለሆነ እንዲያስወግዱ ተያዛቸዋል። በማግስቱን ጠዋት ላይ እነ ቢሩና የፈነዳው የነዳጅ ማደያ ጋር ይሄዳሉ። የአናንም አስክሬን ቢያገኙም በእሳት ተቃጥላ ስለነበር ማንነቷን መለየት አልቻሉም። በሌላ በኩል ክሌይ የቆረጠውን የአናን ጣት ተጠቅሞ የአናን ቤት ከፍቶ ወደ ውስጥ ይገባል። ኮምፒውተሯንም ሀካ አድርጎ የጋርኔትን ስልክ ተጠቅሞ ስለ ዳንፎርዝ መረጃ ይሰበስባል። በመቀጠልም የአናን ጦር መሳሪያዎች ሰብስቦ ወደ አንድ ሕንፃ ያቀናል። ሕንፃ ውስጥም ዋልስ ልዩ ኃይሎችን ቀጥሮ ጥበቃውን አጠናክሯል። ቦታውም በዋልስ ሰዎች ተሞልቷል። ክሌይም ወደ ውስጥ ለመግባት በመዘጋጀት ላይ ይገኛል። የኤፍቢአይ ቡድኖችም ክሌይ የሆነ ነገር ሊያደርግ ይችላል ብለው ስላሰቡ በቦታው ላይ ተገኝተዋል። ሕንፃውም የያዘው እንደ ዩዲጂ ድርጅት ሰውን በማጭበርበር ስራ ላይ የተሰማራ ኤንስዩ የተባለ ኩባንያ ሰራተኞች ነበር። ክሌይም ወደ ኤፍቢአይ ቡድን አባላት ጋር ይጠርባል። ነገር ግን እነሱ እስራቸው እስኪደርስ ድረስ አላወቁትም ነበር በር ክሌይም ጥቃት በመሰንዘር እንዳለ የኤፍቢአይ ቡድኖቹን ይቀጠቅጣቸዋል። ወደ ውስጥም የኤንሲዩ ሰራተኛ መስሎ ይገባል። ነገር ግን ከዋልት ሰዎች መካከል አንዱ ስላወቀው ጥቃት ይከፍትበታል። ክሌይ ግን ፈጣን ስለነበር እየሮጣ አንድ በአንድ ጨርሳቸዋል። በመቀጠልም የኤንኤስዩ ከፍተኛ ስራ ኃላፊ የሆነውን ሪኮን ያገኘዋል። እናም ስለ ኩባንያው ባለቤት መረጃ እንዲሰጠው ይጠይቀዋል። መጀመሪያ ላይ ሪኮ ለመናገር ፈቃደኛ ባይሆንም ክሌይ በሚቀጠቅጠው ጊዜ ባለቤቱ ከህግ በላይ እንደሆነና እሱን ማንም ሰው መንካት እንደማይችል ይነግረዋል። ክሌይ ግን ከእሱ በላይ ማ ማንም እንደሌለና ንጹሐን ሰዎችን የሚጎዳ ማንኛውንም ሰው እንደሚያስወግድ ይነግረዋል። ሊኮም በፍርሃት ተውጦ የኩባንያውን ባለቤት ስም ይነግረዋል። በዚህም ጊዜ ቬሮናና ቡድኗ ቦታው ላይ ይደርሳሉ። ክሌይ ግን ከቦታው ላይ በጊዜ ለማምለጥ ችሏል። እነ ቬሮናም በህንፃ ውስጥ ባገኙት መረጃ መሰረት የሁለቱም የዩዲጂና የኤንኤስሲው ድርጅት ባለቤት የዩኤስኤ ፕሬዚዳንት ልጅ የሆነው የዳንፎርዝ እንደነበር ይረዳሉ። ቬሮናም ይህን ስታውቅ ዳምፎርዝ ብቻውን እንዳልሆነ ትረዳለች። ቬሮና ማትም ከምክትል ዳይሬክተሩ ጥሪ ደርሳቸዋል። እሱም ለፕሬዝዳንቷና ለቤተሰቦቿ ጥበቃውን በጥፍ እንዲጨምሩና እሷና ማት ደግሞ ክሌን እንዲፈልጉ ተያዛቸዋል። በማግስቱም ቬሮናና ማት በባህር ዳርቻ ፊት ለፊት የሚገኘው የፕሬዚዳንቷና የልጇ መኖሪያ ቤት ውስጥ በተዘጋጀው የበጎ አድራጎት ዝግጅት ላይ እነሱን ለመጠበቅ ከቡድን አጋሮቿ ጋር ቦታው ላይ ትገኛለች። ዋልስም በራሱ በኩል በላዛሩስ የሚመራ የጥበቃዎች ቡድን ቀጥሯል። ይህ በእንዲህ እንዳለ ክሌ እንደተጠበቀው ቦታው ላይ ደርሷል። በውሃ ማውረጃውን በኩል ወደ ግቢ ውስጥ ይገባል። እዛ ውስጥም እንዳይታይ አንድ የጭነት መኪና ስር ይገባል። በመቀጠልም መኪናዎቹ ስር ፈንጂ ካጠመደ በኋላ ተጋባዥ መስሎ ወደ ውስጥ ይገባል። ማንም ሳያውቀውም ከእንግዶቹ ጋር ይቀላቀላል። በሌላ በኩል ፕሪ ከፕሬዝዳንቷ ጋር ተገናኝቶ ስለ ዳምፎርዝ የማጭ በርበር ስራ መረጃ ያቀርባል። ጄሲካም ገንዘባቸው በሙሉ ከቆሻሻ ስራ እንደመጣ ስታውቅ በጣም ትቆጣለች። ቬሮና ክሌይ ውስጥ እንዳለ ስላወቀች ቡድኖቿን ወደ ውስጥ እንዲገቡ ታደርጋለች። ሰዎቹም ክሌን ከበውት መሳሪያቸውን ይረክኑበታል። እሱም እጁን የሰጠ በማስመሰል እጁ ላይ ያለውን ቁልፍ ይጫነዋል። ፈንጂዎቹን በሚፈነዱበት ጊዜ ክሌ አጠገቡ ካለው ሰውዬ ላይ መሳሪያውን ተቀብሎ አንድ ባንድ ከጨረሳቸው በኋላ ከዳንፎርዝ ጋር ለመጋፈጥ ወደ ቤቱ ውስጥ ይገባል። ጄሲካም በልጇ ድርጊት ልቧ ስለተሰበረ እሱን የምታጋልጥበት ጊዜ እንደደረሰ በማሰብ ወንጀሎቹን ለክሌና ለዓለም ለዓለም ለማሳየት ተወስናለች። ይህ በእንዲህ እንዳለ ክሌይ በቤት ውስጥ ያሉትን ፖሊሶች እየቀጠቀጠ የዋልስን ቅጥረኞች ደግሞ እየገደለ ወደፊት ይሄዳል። በኮሪደሩ ላይ ወደ ፕሬዝዳንቷ ቢሮ ሲሄድ ላዛሩስ እላው ላይ ዘለበትና ከሱ ጋር መፋለም ይጀምራል። ነገር ግን ክሌይ በቀላሉ ያሸንፈዋል። ወደ ፕሬዝዳንቷን ቢሮ እንደደረሰ ዋልስ ለክሌይ ዳንፎርዝን እንዳይገለው ይጠይቀዋል። ክሌይ ግን ሳይሰማው ቀርቶ የዋልስን ጣት በመጠምዘዝ ይሰብረዋል። በቢሮ ውስጥም ዳንፎርዝ እናቱ ልታጋልጠው እንደሆነ ስለተረዳ አንድ ሽጉጥ ከመሳቢያ ሶፍት ፍሪን ደረቱ ላይ መቶ ይገለዋል። በዚህም ጊዜ ክሌይ በሩን በፈንጂ በማፈንዳት ወደ ውስጥ ይገባል። ብዙም ሳይቆይ እነ ቬሮና ከኋላው ተከትለውት ወደ ውስጥ ይገባሉ። ነገር ግን ዳምፎርዝ ፈጠን ብሎ እናቱ ላይ ሽጉጥ በመደቀን ይይዛታል። ቬሮናም ለክሌይ ጄሲካንም ሆነ ልጇን እንዳይጎዳ ትለምነዋለች። በዚህም ጊዜ ክሌይ ቬሮናን አተኩሮ ያያታል። እናም ዳምፎርዝን በአስገራሚ ሁኔታ ጭንቅላቱን በጥይት ከመታ በኋላ በመስኮት ዘሎ ያመልጣል። የሮናም ከጀርባው ብትደርስበትም እንዲያመልጥ ተፈቅድለታለች። ክሌም በባህር ውስጥ ገብቶ ከቦታው ሲያመልጥ እያሳየን ፊልሙ እዚህ ጋር ያበቃል።